ስመጣ ግን ምንም ነገር ጎዳና ላይ ወጣ ምንም ነገር ይገስታል ናምናል። እዚህ ስትመጣ ግን ምንም ነገር ጎዳና ላይ ወጣ። ዘመዶቼ እራሱ ገንዘብ ገንዘብ ሰራ ነበር፣ እዛ ማለት ነው። ገንዘብ እየላኩ ነበር፣ እዚህ ቤትም ተገዛልኝ መኪናም ተገዝቷል። ናምና እዚህ ስመጣ ግን ምንም ነገር፣ ያው ዘመዶቼ ናቸው በትክክል እነሱ ናቸው እንደዚህ ያለ ሕይወት ያደረጉኝ። እና እዚህም ስመጣ አሁን በቃ ሕይወቴ በጣም ተበላሽቷል። ጎዳና ወጣ አሸዋ ሜዳ የሆነ የሱቅ ከፍቼ ነበረ ወንድም መንገር አልተስማማውም። ሱ ጎዳና ላይ ምን እንደምልህ ራሱ ግራ ነው የሚገባኝ፣ እንጃ በህይወት ዘበኔ ብዙ ነገር ነው ይገጥመኛል እስካሁን ድረስ በልፋት ነ እዛ በጣም ጥሩ ህይወት ነበረኝ። እዚህ ነው የተበላሸ የሁሉ ነገር ስመጣ፣ እዚህ በቃ ምንም ነገር የለም። ዝም ብዬ ሳላቅስ እስካሁን ሁላ ዝም ብዬ በቃ ትዝም የምልህ ሰዓት ያለው ዘመዶች ራሱ ገንዘብ አግኝቼ ምንም ነገር አላረኩላት። ለልጄ ምንም ነገር ነገር እናትና አባት በልጅ ጨከነ፣ ወንድም በወንድሙ ጨከነ። እንዴት አስችሏቸው? አስራ አንድ አመት የለፋበትን መኪና ገዝተንልሃል፣ ቤት ሰርተንልሃል ያሉት ምንም ነገር የለም። በመጨረሻው ጎዳና ላይ አላስጠለሉትም፣ እንኳ ጎዳና ላይ ጣሉት። በጣም ያሳዝናል። የእኛ የስደት የገዛ ቤተሰቦቻችን፣ እናት አባት፣ ወንድም እንደ መከዳት የሚያም ነገር የለበትም። አረብ ሀገር የበርካታ አመታት ነዋሪ የነበረች ሲሆን የቡታጅራ ልዩ ስሙ ኬላ አካባቢ ተወላጅ ነች። ከብዙ አመታት የውጭ ሀገር ቆይታ በኋላ ወደ ሀገሯ ስትመለስ ያፈራችውን ንብረት በሙሉ ያሰራችውን ቤት ሳይቀር ወንድሟና እናቷ አውድመው እና አዋክኖች ጠብቋ ታገኘች ንብረቷና ገንዘቧን በተመለከተ ስጠይቃቸው እንደለመድሹ ሸካክለች የሚል ልብ ሰባሪ ቃል ሰነዘሩባት። በዚህ ምክንያት በአእምሮ በሚጠቃቸው ትግስት ለመዳን ባስኬቶ ዞን ወደሚገኘው አቡነ አረጋዊ ገዳም ጸበል ገባች። ለአንድ አመት ያህል እዚያ ቆይታ ጤንነቷ የተመለሰ ባለበት ሁኔታ በትላንትና ዕለት እጅግ ልብ ሰባሪ እና በሚያሳዝን ሁኔታ ራሷን አጥታ ተገኝታለች። ከቤተሰቦቿና ለወዳጆቿ በሙሉ መጽናናትን እንመኛለን። ሰላም ሰላም፣ ውድና የተከበራችሁ የአዚቴ ቤተሰቦች እንዴት ናችሁ? ሰላማችሁ ብዘት ትርፍርፍ ይበልልኝ። ዛሬ መተናል። እንግዲህ መግቢያ ላይ እንዳያችሁት በጣም በሚያሳዝን ታሪኮች ነው ዛሬ እየመጣ ነው። ምን የአረብ ሀገሮቹ ብቻ ምን የመዳም ቅመሞች ብቻ ምን የባባረኞች ብቻ፣ ሌሎችም አሉ የምንላቸው ታዋቂ ሰዎችም እየተዘረፉ ነው። የኔ ባሉት ሰው ማለት ነው። እና በጣም ያሳዝናል። ለማን ነው የምንጮኸው? ወዴት ነው የምንለው? ፍትህ ስኬት ነው የሚገኘው ማለት ነው። እና እንግዲህ የገለቴ ብርቁ በጣም ልብ የሚሰብር ዜና ነው። የእሷም ከፋ ከምንም በላይ ማለት ነው። ድፍረቱ ራሱ ሰውየው በጣም ነው የሚያሳዝነው። ይህ ወንድማችን መግቢያ ላይ እንደ እንግዲህ ቪዲዮ ስታዩ እባካችሁ ላይክ አድርጉ፣ ሼር አድርጉ ለሁሉም እንዲደርስ እንዲማሩበት። ምክንያቱም መግቢያ ላይ አይታችኋል። እነዚህ ሁለት ልጆች የስደተኞቹንም ማለት ነው ከገለቴ ተጨማሪ ማለት ነው እና ይህ ወንድማችን 11 አመት በስደት ሳውዲ አረቢያ ላይ ሪያድና መዲና በግ በመጠበቅ ፍየሎች በመጠበቅ ግመል በመጠበቅ ተሰማርቶ በዚህ በበረሃ በፀሐይ ሲሰቃይ 11 አመት ሰርቶ ወደ ሀገር ብር ይልክ ነበረ። እናቱና ወንድሞቹ ቤተሰቦቹ መኪና ገዝተንልሃል፣ እቤት ገዝተንልሃል እያሉ ብሩን እልም አድርገውታል። እሱ አጋጣሚ ይያዝና በባህር ነው የመጣ ተይዞ ወደ ሀገር ሲገባ መኪናም የለም ብርም የለም ምንም የለም። እንዳያችሁት ጎዳና ላይ ወድቆ እያለቀሰ ነው። ትንሽ ያስኳት ብር ነበረች። በእሷም ሽሮ ሜዳ ላይ እንትን ሱቅ ከፈት ኳለ ሱቅ ከፍቼ ያም ሱቅ ሊሆንልኝ አልቻለም። ከወንድሜ ውም ጋር አልተስማማውም በቃ በብስጭትም ገንዘቡን ሁሉ እያጠፋፋ አሁን ጎዳና ላይ ወጥቻለሁ ብሎ እንደዚህ ስቅስቅ ብሎ እያለቀሰ። ግን ምንድን ነው ወላጆች፣ ምን ነክቷችሁ ነው በስደተኛ ላይ የምትጨክኑት? የእውነቴ ነው ምለው፣ እኛ ስደተኞች እኮ አይደለም ሌላ ባዳ ወላጅ ሁሉ ይጨክንብናል። ምንድን ነው እችም እህታችን መግቢያ ላይ ያያችኋት፣ እንግዲህ ትግስት ሙሉ መረጃውን አስገብቼ እላችኋለሁ። እሷም እንደዚሁ በቡታጅራ ሳውዲ አረቢያ እሷም ወደ ስምንት አመት ሰርታ ስትገባ ከስምንት አመት በኋላ ቤት ሰራንልሽ፣ ይሄን አደረግንልሽ ያሏትን ገንዘብ ልምልም አድርገው ቤትም የለም ብርም የለም ምንም የለም ስገባ ባዶ አድርገዋታል። ተመሳሳይ ታሪክ ነው። እሷም አይሚሯ ይነካል፣ ወደ ጸበል ትገባለች ማለት ነው። እነሱም የታለ ስትል ባክሽ ስትፈልጊ እንደለመድሹ ሂደ ሸቅለሽ ሽን ብለው መልስ ይሰጧታል፣ ማለት ነው። ማለት እኛ ሁሌ የሸቃል አሁነን ሸቃልነትን እየሰራን መኖር አለብን፣ ተሰደ አገር መግባት እንደ ሰው መኖር የለብንም። ኢትዮጵያዊ አይደለንም እኛ የተሰደድ ነው። እኛ ለማንም ደራሽ፣ ቀድም ደራሽ ማለት ነው። ግን በጣም ያሳዝናል። ቤተሰብ ይጨክናል። እችም ልጅ አቡን አረጋዊ ጸበል እንግዲህ ስትጠመቅ ትቆያለች። በእነሱ ምክንያት ህይወቷ ጠፍጦ የተገኘችው እንዳያችሁት ማለት ነው። በጣም ያሳዝናል። የእውነት የዚህ ልጅም ጎዳና ላይ የወጣውም በቤተሰብ ነው። ከምንም በላይ የሚያማው ባዳ ይሻላል። ባል ሲበላ፣ ሌላ ጓደኛ ሲበላ ይሻላል፣ ፍቅረኛ ሲበላ ይሻላል። ምክንያቱም እናት አባት፣ ወንድም እህት በእንደዚህ በስጋችሁ ደግሞ ስትከዱ በጣም ያማል። ማንነታችሁን ትጠላላችሁ። ሰው ትጠላላችሁ። አካባቢያችሁ ያለው ሰው ሁሉ አውሬ ነው የሚሆንባችሁ። ምክንያቱም እናት ካልታመነች አባት ካልታመነ ወንድም እህት ካልታመነ ከዛ የበለጠ ሌላው ትርፍ ነው። እና በጣም ያሳዝናል። እንግዲህ የገለቴ ባል ደግሞ እንደዚሁ ተስማማ ተብሏል ማለት ነው። ስምምነቱን እንደወሰደ ነው የሰማነው ማለት ነው። ተስማምቻለሁ ብሏል መግቢያ ላይ እንደሰማችሁት እንግዲህ ተስማምቷል። አሁን በሚቀጥለው ሴፉ ጋ ይቀርባል ሀሳቡንም ይሰጣል። እንዲሁም ተይዟል እየተባለ ነው እሳ የቢታሰር የሚታሰር ምክንያቱም ያደረገው ግፍ ግፍ አይደለም። እንግዲህ ይህን ወንድማችንን እዩት። መኪና አለ ህቤት አለ የተባለ አስራ አንድ አመት የተሰቃየው እንደዚህ ጎዳና ላይ ወጥቶ ራሱን ጥሉ ሲታይ እውነት ያማል። ቅስም አይሰብርም? ቅስም ነው የሚሰብረው ማለት ነው። በቤተሰብ ደግሞ መጎዳት በጣም ነው የሚያማው በጣም ነው የሚያስለቅሰው ከምንም በላይ ማለት ነው። እውነት ሰው ማመን ነው። እየተከዳን እስከ መቼ ነው እንደዚህ እየሆን የምንኖረው ነው? እኔኮ ጥያቄ እስከ መቼ ድረስ ነው? ያሳዝናል። ዛሬ ሄድ ጎዳና ወድቆ እንግዲህ አሁን በአሁን ሰዓት ላይ የሚገኘው ካሌድ ፋውንዴሽን እዛ ነው ያለ ማለት ነው። ካሌድ ጋር አዲስ አበባ እሱ ጋር ተጠግቶ ነው ያለ። በጣም ታሪኩ ያሳዝናል፣ ቅስም ይሰብራል። ይህን ውሽ ምን አይነት አረመኔዎች ናችሁ ግን? ምን አይነት ጨካኝ ሰዎች ናችሁ? የሰው ላብ እንደዚህ የምትፈልጉት እናንተ ሺህ አመት እኮ አይኖርም። የሰው ላብ የምትበሉት ሰዎች የእውነት ዛሬ ላይ እኮ ትልቅ ሰው ራሱ ባለጌ ሆኗል። እንግዲህ የዚህ ልጅ ወላጆቹ ናቸው እንደዚህ ቆሻሻ የሆኑት። ትምህርት እንኳን አልተማርኩም። ከአንድ እስከ ስምንት የተማሩ አሉ ቤተሰቦቼ። እኔ ግን ምንም አልተማርኩም። ከልጅነት የጀምሬ ስራ ላይ ነው የነበርኩት። ስሜን እንኳን መጻፍ አልችልም። ወንድሞቼ፣ እህቶቼ እስከ ስምንት ምናምን ተምረዋል። አሁን እኔ ምንም ምን አይነት ትምህርትም የለኝም። ስሜንም መጻፍ አልችልም። ከህፃንነት ጀምሬ በስራ ነው ጊዜ እያሳለፍኩት እንደዛም ሆኖ ግን በልጅነት የተሰደጄ አስራ አንድ አመት ያፈራሁትን ቤተሰቦቼ ጉድ አድርገውኛል። መኪና ገዛንለ እቤት ገዛንለ እያሉ ስመጣ ምንም የለም፣ ገንዘብም የለም፣ ሁሉም የለም። ጎዳና ወጣው ሊያስጠጉኝም አልፈለጉም። ከዚህ በላይ ምን እሚያም ነገር አለ? በመቤቴ ምን አይነት አረመኔነት አለ? ለዛች ልጅም እንደዛው እንደለምድሽ ሸቅለሽ ቢሸቅ አሌት ነው የተባለችው ወላጅ እናቷ ከዛም ልጅቷም አቡነ አረጋዊ ጸበል ሄደች በመጨረሻም ራሷን አጣች። ማለት ነው እንግዲህ ይህ ሁሉ ነገር በቤተሰብ ወላጆች የሚመጣ ነው። ያሳዝናል። ብቻ ፍትሕ ለገለቴም እንላለን። ለነዚህ ሁሉ ፍትሕ እንጠይቃለን። ፍትሕ ለገለቴ ይህ ገለቴም ሀቋ ላቧ ይህ ሁሉ መመለስ አለበት። በግፍ ለተጎዳችው ገለቴ ፍትሕ ይገባታል። ፍትሕ ለገለቴ እንበል፣ ሁላችንም ፍትሕ እንበል። የእውነት በጣም ያማል። በጣም ያሳዝናል ማለት ነው። ከባድ ነው። ማንን ነው የምናምነው? አሁን እኮ በጣም ግራ ተጋብተናል ማለት እንፈራራኩ ጀመር ነው ማለት ነው። ልቦና ይስጣችሁ።